ማ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኔ ከአመጣጤ ሲጀምር መጀመሪያ ለወንድሜ ነው ዘብር የመጣሁት። ዘብር መጥቼ ወንድሜ ታላቅ ወንድሜ ታሞብኝ ነው። የዘብርም አመጣጥ ከይቅርታ ጋር መጀመሪያ ሲጀምር ወደ አቡነ ጨጌ ያስተንተን ያልኩት ያስጠመኩት ነበርና ገድል ቅባ ቅዱስ እየተቀባ አንድ መንፈስ ላንብበው ዘውር በሉ ብሎ ብላ እያነበበችው እያለ ወደ ዘብር ይዛችሁ ሂዱ ትለናለች። ስትለን እኔ በብዙ ነገር እንትን አልኩ። ሸሻውኝ ለመምጣት አንዴ የመንገዱ ዝግ ነው ምን እያልኩ ውስጤ በቃ የሆነ ፍርሀት ይሰማኛል፣ እና በኋላ ላይ በጣም ጭንቅ ሲለኝ አንድ በጣም የሚወደ ጓደኛ አለው። እሱ በፍጹም መሄድ አለበት ይህን ነገር ሳንሞክረው ቢቀር ለእኛ ጸጸት ነው ሲለን፣ እሺ ብለን አንድ ልጅ ጓደኛ አለ ማቀው እባክን የዘብርን ስልክ የጉዞ ስለው ከቲክቶክ የሚወርድ እንትን ያወርዳል። ከዛ አገኘና ደወለልኝ። ማነው ደወለለት ለልጁ ሲደውል አይ ጉዞ የለም ማለው እና በዛ መካከል ላይ እኔ በጣም የምወደው ወንድሜ ነው የታመመብኝ፣ እባክህን እርዳኝ ስለው የለም ብሎ ዘጋ። ጠዋት ስነሳ በ በቃ የሚሴጅ መዓት በተለያየ ስልካቸው ጉዞዎች ደወለልኝ። አነበብኩኝ ሚሴጁን። ከዛ ውስጤን ሰላም ነሳሹ የቃላት አነጋገርሽ ማታ ውስጤን ቃለ እንትን ሰላም ነስተሽ ሆነ ያደርሽው፣ እና ቅዳሜ በቃ ጉዞ አለ አለኝ። መቼ ነው እኔ ሐሙስ ነው የደወልኩለት፣ አርብጧት ያንን አለኝ። እሺ አልኩኝና በቃ ወደ ተዘገጃጀን መጣን። ወንድሜን ይዤ መጣሁኝ፣ ዘብር ገባን። ዘብር ስንገባ አንድ አብራኝ አለች ፀበልተኛ አለች፣ ሰቅላዬ ማርያም እንሄዳለን ስትለኝ እኔ አልሄድን መጀመሪያ ካልኩ በኋላ እኔ አለሄድ ዘብር ነው ምገባው አልኳት። እዚ ሽንብራ የበላሽ ሱባኤል ትገብ አለች ስትረኝ፣ እኔ እዚህ ነው ምገባው ባክሽን ሰላት አይ ነው ምን ሄደው እሷ ሄደው ሷ በመሃል መታለች። ከዛ በጣም ስትይዘኝ ታናሽ ወንድሜም ሊሄድ ስለው ሂጂ አለ። እሺ አብሬ ነው ታናሽ ወንድሜ ያለው እዚ ለታላቁ መቶ ሊያስተምም ማለት እሺ ብለን ሳቅላየ ይመጣል ከመሸ ነው እንደውም የመጣው መንገዱ ቀና ስንመጣ በጣም አጭር፣ እኛ በጣም ረዥም ነው መስሎ ይታየኝ፣ መጣን። ስንመጣም እግዚአብሔር ይመስገን በክብር ተቀበሉ። ትህትናቸው የተለየ ነው። እመቤቴ ለኔ አስባልኛለች ማዳኛዬም በአጠቃላይ ከዛ ገባን። ሰኞ የሱባኤ ሰዓት ደረሰ፣ ወደ ሱባኤ ገባን። ሰኞም ትንሽ ህልም አሳየችኝ። ወንድሜ ህፃን ልጅ አቅፍ ያለው ህጻን ልጅ አቀፌ እስማዋለሁ። ከንፈሩ ወንድ ልጅ ነው። እንትን ስስማው ይሄንን ነው የተፋው ልጁ። ይሄን ይሄን የሚመስል ከኔ የወጣውን አይነት ማለት ነው። እኔ ላይ ነው የሚተፋው። ከዛ የማን ነው ልጅ ስል የወንድምሽ ይሉኛል። የታመመው ወንድሜ ማለት ነው። እሺ ብዬ በዛው ብንን ብዬ ስነሳ ህልም ነው። ከሰዓት በኋላ ትንሽ ገደም ብዬ ነው ከጸሎት በኋላ። ከዛ ማክሰኞም ሰላም ላይ ሮብ ስምንት ሰዓት ላይ ጧት ላይ መዳከም ጀመርኩኝ። በቃ ልስገድም፣ እንዴት ልስገድ ለአንብብም በፍጹም አልቻልኩም። አባታችሁ ነኝ ብዬ በቃ ኪዳንዬ ስለሆነች አልሰግድም። ከዛ እንደምንም ደረስኩኝ። ያች ስምንት ሰዓት ላይ ስደርስ በቃ ጀመረኝ ማስታወክ፣ ምንም የማይቆም ማስታወክ። ወጣን ከጓደኞቼ ጋደች ምንም ምንም በቃ አልቻልኩም። ፋታ አልሰጠችኝም። ከዛ በቃ እንደፈለ አት ጉዳት አንድ መንፈስ አት ጉዳት ግን ይውጣ ትላለች። እውነትም እንደዛ ስትለው ይቆማል። ከዛ እንደገና ይወጣል። ከዛ በቃ እንደ አረክሽ አድርገኛልኩና መሬቷ ላይ ሄጄ ተኝታልኩኝ። በቃ ልቤን ከዳኝ አልቻልኩም። መጨረሻ ላይ ይሄ ነው የወጣው እንደምታዩት፣ ትልም አለው ውስጡ የሆነ የሚላገግም ነገር አለው ይሄ ወጣ። በኋላ ላይ በቃ ነፍሴ ልትወጣ ስትል መሸ። እንዳይመሽ መሸ ግን እኔ አደለሁም በቃ ልተኛም፣ ልቤ ይመታል። መጨረሻ ላይ የፈለገ ይሁን የእሷን ጸበል አቅምሱኛልኩ ሰቅላዬ፣ ምንም ይሁን አምስት ተኩል ላይ የዘው ይመጡ ወደ ነበርኩበት አዳራሽ የእሷን አቅምሱኝ ሱኝ ስልክ የእሷን ጸበል ስቀምስ ተረጋጋሁኝ፣ ትንሽ በፈጽ ሁሉንም ባይሆን ማለት ነው። አሁን ደግሞ ትንሽ እንድትረጋጊ በሱ ሲልም ጸበል እኮ እጠመቃለሁ ስላቸው ችግር የለውም አሉኝ። በሱ መቱና ሲሰጡኝ አሁን ትንሽ በቃ ሰላም እንትን አለኝ የደከመኝ ትንሽ እንትና አለ። ግን ውስጥ ይሄ ወደ ላይ ወርታች የሚል ነገር አለ አሁንም አለ። በቃ ጸበል ስትጠመቂ ያ ይወጣልሻል አለ። ግን እኔ በሱ ጠጣሁኝ። አባት ሄጂ ሳናግራቸው አይሆንም እንደው ምሳ መግባት እንታበለ ያው ጸበሉ አልተጠመቅኩም። ትላንትም እንዲሁ አልኩኝ። በቃ እንደደከመኝ መጣን። ያው የበረከ ስራ ሶስት ቀን ይሰራል። ከሶስት ቀን በኋላ ወደ ሱባኤ ነው የሚገባው። ሱባኤ እንደገባሁኝ መቤት ይሄንን እንደምታዩትን ውስጡ ትላትል የሚላገግ ነገር ሲወጣም ከጉሮሮ በጣም የሚያቃጥል ነገር ነው። ይሄንን አውጥታልኛለች። ክብር ለሷ አሁንም እኔ በምንም ማመንትን አስቤያት አይደለሁም እሷ አስባይ ነው ያመጣች ፈጽሞ ነው ያም ሰቅላዬ የመጣች ይሄ እንገላገላለሁ በህይወቴ ብዙ ፈተና አሳልፌያለሁ ብዙ ነገር በህይወቴም አግብቼ ፈትቻለሁ በአራት ወር የፈታው ሴት ነኝ ምንም የማይሳካልኝ ሴት ነኝ ብዬ ቆርጬ የተበቃ ቁጭ ያልኩትና ይህን እንገላግላኛለች ጨርሳ እንደምትምራኝ ምንም ጥርጣሬ የለኝም ከዛም ከሱባኤ እንደወጣል አባቶች በረከት ያዘጋጃሉ በብዙ ነገር ተልባው፣ ገንፎ፣ አጥሚቱ እኔ የትም ቤተክርስቲያን ሱባኤ ተገብቶ እኔ እንደዚህ አይቼ አላቅም። ይሄንን ነው ያየነው። ዋሻም የሚገርም የሚገርም ዋሻ። እኔ በቃ ሰው የሰራው እንጂ እኔ አላቅም፣ ብቻ ለኔ ተአምር ነው። ትናንትና ማታ ስንቆበኝ ነበረ። ጸበሏም ታሪክ ነው። እዚህ መቶ ረግጦ ያልዳነን ያልተፈወሰ ሰው በፍጹም አይኖርም። አሁንም እምለው ብዙ በአጋንት በሱስ ለተጠመዳችሁ እህት ወንድሞቼ መታችሁ እዚህ ብት እንትን ብትሉ፣ ደጅ ብትጠኑ፣ ሰቅላዬ አታሳፍርም ያታሳፍርም። እንግዲህ አላሰብኳትም ሐሳብ አምጥታኛለች። በወንድሜ ሰበብ መጥቻለሁ፣ ለዚህ አድርሳኛለች። መታችሁ ከተማ ከተማ የሌለ ቤተ ክርስቲያን ነው። ጽዳት ከጽዳት ጀምሮ እዚህ ታሪክ ያየሁት እና ክብር ለሷ ለሰቅላዬ ማርያም ክብሯን ትውሰድ ብያለሁ። ምን እንደምታድነኝ ምንም ጥርጣሬ የለኝም። ጀምራልኛለች፣ ጨርስልኛለች። ክብር ለሷ።